ይህ አዋዜ ነው። ጋዜጠኛ ተመስገን ደሳለኝ ዝዋይ እስር ቤት የለም ወይም ቢያንስ የወን ቤት ኃላፊዎቹ እዚህ የለም ብለዋል ለተመላላሽ ጠያቂ ወንድሙ እንዲሁም ቤተሰቡ። ከዚህ የባሰውና የከፋው ደግሞ ታዲያ የት ሄደ ሲሏቸው የሚሰጡት ምላሽ ነው እንጃ እኛ አናውቅም። ከተፈረደበት ሦስት ዓመት ሁለቱን ያገባድደው ብዕረኛ ተመስገን ደሳለኝ ወገቡም ሆዶም ጆሮም ጤነኛ ለመሆኑ ይዘገባል። ሐኪምም አይቶት አያውቅ ምን የሚባለው አሁን አንድ ጆሮ ሙሉ በሙሉ እደንቁሯልም ይባላል። እስክሪፕቶና ወረቀት ካገኘ ግን ተመስገን ይጽፋል፣ ይታተማልም ይነበባልም በቅርብ ጊዜ የጋዜጠኞች ታሪክ ውስጥ በእጅጉ የታተመና ተፈልጎም የተነበበ ሁነኛ ብዕረኛ ነው። ተመስገን ከዕውቀትና ከብዕሩ ጥንካሬ ባሻገር እንደ ዓለት የጠነከረ ጽናቱ ለጠሉት አይጣናሁ የፈራ ይመለስ ብሎ ለራሱ ከደነገገና ጉዞ እስከ ቀራንዮ ነው ብሎ መስቀሉን ከተሸከመ ጀምሮ ውድወቱን እንደ መሥዋዕት በግ ያዘጋጀ ጊዜ በአንገቱ ዙሪያ የሹራብ ፎጣ ጠመጠመ። እጁን ካቴና እስኪይዘው እንቅስቃሴውን የብረት ገረገራ እስኪገድበው ቀን ድረስ ፎጣውን ካንገቱ አላወለቀም። ምናልባት አሁንም አላወለቀው ይሆናል። አበክረው በሚታወቅበት ፍትሕ ጋዜጣና መጽሔት ላይ ከጎኑ የተሰለፉ ወጣት አምደኞችም እንደሱ ሁሉ በአንገታቸው ላይ የክር ፎጣ እየጠመጠሙ ነበሩ። የብዕር ጉልበታቸው አዜንዳ ጤነው አይጣል ነበር። ተመስገን ከአዲስ አበባ በስተ ደቡብ መቶ ስልሳ ኪሎ ሜትር ዝዋይ እስረኛ ነበረ። ከስምንት ቀን ወዲህ ግን የለም አሉ። ሌሎች እስር ቤቶችንም ቤተሰቦች አሰሱት፣ እዛም አልተገኘም። አሁን የሰብአዊ መብት ተቆርቋሪዎች ስጋታቸው ጨምሮ ድምፃቸውን አክለውበታል። ጋዜጠኛው የታለ የታደረሳችሁት እያሉ ነው። ለጠቅላይ ሚኒስትር አቶ ኃይለ ማርያም መንግስት ይህ ቅጥዬ የማንብላችሁ ወንድሞ ታሪኩ ደሳለኝ ስለ ፍለጋቸው አድካሚነት የከተበው ነው፤ የእናታቸውን እንግልች ይበልጥ ያሳያል። ወጥተን እንመለሳለን፣ ገብተን እንወጣለን። የሲኦን እናታችን በጥያቄ ዐይን ትመለከተናለች። መልስ የለንም። በቆምንበት እናቀረቅራለን፣ በተቀመጥንበት እናጐነብሳለን ከዐይኗ ለመሸሽ ተመስገን የት እንዳለ አናውቅ ከተባልንበት ቀን ጀምሮ እኛ ራሳችን እንዴት እንደምንኖር አናውቀውም። ከሁለት ወንድሞቼ ጋር ከቤት እንወጣለን ለፍለጋ በየፊናችን ሲመሽ ተመስገን የደረሰበትን ሳናውቅ እንመለሳለን። ጠዋት ስንወጣ እናታችን የተቀመጠችበት ቦታ ላይ እናገኛታለን። ታይናለች፣ ዝም እንላለን። መልሱን ከሁኔታችን ስለምታውቅ ሆዷን ጨበጥ እንዳደረገች ወደ አልጋዋ ትሄዳለች። ጎንበስ ብላ ዓይኖቿን ባዝለው እያቃሰተች፣ ድንገት ቀና ብላ የቅዱስ ሚካኤልን ምስል ትመለከታለች። ለሰኮንዶች ልጄስ ያለች እየጠየቀች ነው ወደ እኛ መልስ ብላ ራት ብሎ ትለናለች እንዲም ሆኖ አትረሳንም አይናታችን በአንተኛም ይነጋል ነገም ለፍለጋ እንወጣለን ምንሆነ ይሆን ምንስ እያደረጉት ይሆን የትስሜ ያለው ይህን ደግሞ ባናወራውም እናስበዋለን ሚስ የለም ብለን ይህን ሐሳብ እንፈረዋለን ብንፈራውም እናስበዋለን። ብናስበውም አናምነውም። ብንፈራውም፣ ባናስበውም፣ ባናምነውም ግን ስጋታችን እዚህ ደርሷል። ተመስገንን ያለበትን ነገሩን። ተመስገንን መልሱልን ስንል መልሱንም እየፈራን ነው። ቢሆን ግን ዛሬም ለስምንተኛ ቀን ምተኛ ተመስገንን ፍለጋ እየወጣን ነው። እናታችን ባይኗ እየሸኘችን ነው። ታህሳስ 5 2009 ዓ.ም። አድማጮች ዛሬም ተመልሰዋል። ዛሬም ተመስገን የት እንዳለ አይታወቅም። ይህ አዋዜ ነው።